የተወደዳችሁ ውድ ክርስቲያኖች ሁላችሁንም ሰላም ብያለሁ። ይህንም ቪዲዮ ሁላችሁም ሼር ኮፕል እንግዲህ ታርጉልኝ። በጣም ደስ ብሎኛል። ትላንትና በዚህ ጉዳይ ላይ ላይቭ ገብቼ ነበረ። በተለይ የህግ አካላት የቤተ ክርስቲያን ህግ አካላት ለምን ዝም እንዳላችሁና በትዝታው ጉዳይ ላይ ትልቅ ሀሳብ ሰጥቼ ነበረ። ከዚህ ጋር በተያያዘ የህግ አካላቶች ለትዝታው ባለበት እንዲያዝና ደግሞም ህግ እንዲጠይቀው ስላወጣችሁ እጅጉ በጣም ደስ ብሎኛል። የቤተ ክርስቲያን የህግ አካላቶች የልጆቻችሁን ድምፅ ስለምትሰሙና ሰምታችሁም ይህ ሰው የግለሰብ ቤተ ክርስቲያን በመንቋሸሽና ደግሞ ቤተ ክርስቲያን የምታመልከውን አምላኳን ኢየሱስ ክርስቶስን ስጋና ደሙን መፈተቻውን ታቦትን መክተፊያ በማለ በማንቋሸሽ የሚሄደውን ሰውን ክቡር የሆነውን የክርስቶስ ኢየሱስን ስጋና ደምን የምናቀርብበት መሰዊያችንን በማንቋሸሽ መክተፊያ ብሎ በማጥላላት የሚሄድ ሰው ስለሆነ ይህ ሰው ለህግ እንዲቀርብ የቤተክርስቲያን የህግ አካላቶች መግለጫ አውጥተዋል። ይሄንን በጣም ደስ ብሎኛል። ከዚህ ጋር በተያያዘ አሁንም ወደ ኢትዮጵያ ሊመጣ የሚችለው ኤርሚያስ አበበንም ያልሞተ ሰውን ሞተ ስለሚል ይህም ሰው ወደ ኢትዮጵያ በገባ ሰዓት ላይ የህግ አካላቶች የቤተክርስቲያን የህግ አካላቶች ይህንንም ሰው እንደዚሁ በህግ እንዲጠየቅና ደግሞም የዛ ሞተ የተባለውን ቤተሰብ ቄሱ ወይም ደግሞ ሌሎች ካህናቶች ያልሞቱትን ሞተዋል ብሎ ያስለቀሰ ቤተሰቦችን ስላስለቀሰ በህግ እንዲጠየቅ ይሁን። ከልብ ነው የማመሰግነው። በጣም ደስ ብሎኛል። ኮንግራ ኦርቶዶክስ ተዋህዶ ለዘላለም ትኖር። በቃ ቦሌ እኮ ዋረ መዝኝ ታዲያ ቦሌ መድኃኔዓለም እንደኔ ከፍ አትልም። ብራዘር አትማርም ወንድም። ስለዚህ ጀመርክ ትምህርት ጀመርክ ማለት እኔ ምን መሰለ፣ ሚዲያ ላይ የሌለ ሰው ነው የሚያስተምረኝ። በቤተክርስቲያን ደረጃ ሳይሆን በትምህርት ማለት ነው አንድ ሰው አለ። ያው እንትን ነው እሱ። ሜንሽን አታርገኝ ስላለ አልፈለኩም ስሙን ሜንሽን ማድረግ። እዛው ደብር ላይ ነው ያለው። አይ መዳነ ለም አይደለም እሱ። ኦኬ። ስለዚህ አያት አካባቢ ነው እሱ ያለው ነው። በጣም ከትናንት ወዲያ እዛ ነበር። ነገ እንደውም አንድ ሰው ሳሊተምረት ላስይዘው ነው፣ እዛ ባለ ካህን እንዲማር ላሲዞ ነው፣ ነገ ማለት ነው። ገባ አንደኛው አንደኛው ጀሞ ነው፣ ጀሞ ሚካኤል አለ። ከሙስሊም የመጣ አለ። እሱም እንደዚሁ በጎዳና ላይ ስብከት ጀምሯል። በነገራችን ላይ ጎዳና ላይ እየወጣ ሁኝ የክርስቶስን አዳኝነት በቤተሰን እየተነገረ ያለ ውሸት ውሸት እንደሆነ ገባህ። ልክ እንዳንተ እኔ ምንድን እኔ አሁን ጴንጤን ለምን እንደሆንኩ ብለህ ብትለኝ ሱሴን ለማራገፍ ነው። ግልጽ ነው የምነግርህ፣ ሱሴን ለማራገፍ አብዛኛው ወጣት ጴንጤ ሆነ ሱሱ ለማራገፍ ነው። ገባህ? ሱሳ በብዛት ከዛ በኋላ ነን አብዴት ከሆነ በኋላ መማር ጀመረ፣ ማወቅ ጀመረ። ግን እኔ እግዚአብሔር ይባርካቸው ፕሮቴስታንቶችን አመሰግናለሁ። ኦርቶዶክስን እንዳውቃ ስለረዳችሁኝ፣ ታንኪዩ እኔ አልሰድባችሁም። የእውነት ካንተ በቃ የስድብ ቃል አይወጣም። ኦርቶዶክስን ግን እንዳውቅ ምክንያት ስለሆናችሁ ቢግ ላቭ ኤንድ ቢግ ርስፔክት። እና ወዳጄ፣ እንደዛ ከሆነ ብዙ አወራሁበት። አንተ ታወራለህ ከፈለክ። እንደዛ ከሆነ እንደዛ ከሆነ ውሳኔ ወስን፣ ጨክን። ካልጨከን ወስኛለሁ ጨክኛለሁ እንደዛ ከሆነ ምርጥ ነው። ጀስት ትምህርቱን ተማር። አሁን ጊዜ ይሰጥሃል። መቼ መቼ እንደሆነ ቀን ይሰጥሃል። ሳሊ ተምረት አይርቅም ከቦሌ ሳሊ ተምረት ሳሊ ተምረት አይርቅም ከቦሌ ሳሊ ተምረት አይርቅም። አይ ኖ ቦሌ መማር ይችላለሁ። ግን አሁን ምን መሰለ፣ እሱ ሳሪ ተምረት ስለሆነ ሜይ ቢ እዛ ልሆን ይመስለኛል ነው ጀስት ያው የሚመስለኝ ማለት ነው። እንዳይቸገር ቦዴኮብዙ ጊዜ ትምህርት የሚሰጠው ከአስራ አንድ ሰዓት በኋላ ነው። ተረጠኛ ስራ ምንም ምንም ጨርሰህ ያንን ካህን ሄደህ ታገኘዋለህ። ያስተምርሃል። ግባ ትሪኒቲን ያስተምርሃል። ኦንቶሎጂን ያስተምርሃል። ክራይስትን ያስተምርሃል። ሜሮሎጂ ያስተምርሃል። ገባ፣ ሜሮሎጂ አሁን ብዙ ጊዜ ሰዎች ጥያቄ የሚነሳባቸው ሜሮሎጂ ላይ እና እነዚህ ገድላት ድርሳናት ላይ ነው። ተረተኛ ገለድ ድርሳናት ላይ፣ አሁን ገለድ ድርሳናት ላይ አንድ ተአምር፣ አንድ ተአምር አንብበ አያረለ እንደዚህ ናቸው ምናምን እንደዚህ የሚጠቁማሉ። ኖ ዌይ! ኖ ዌይ! ተአምራቱ የተጻፈበት አውድ አለ። ገባ? ተአምራት እኔ አሁን ለኔ የሆነልኝ ተአምራት ለአንተ ይሆንልሃል እንዴ? ይሆንልሃል? የኔ እምነት የአንተ እምነት ይሆናል እንዴ? አይ ይለያያል። እምነታችን ይለያያል። ገባ? ሶዛት እኔ ያው በቅዱስ ሚካኤል አማካኝነት ለኔ ለቤቴ የሆነልኝን ነገር እዛ መጽሐፍ ላይ ብታነብ እንደዛ ይሆነ፣ ለሚካኤል እንደዚህ በሚካኤል ሞካ እንደዚህ አይባልም። ለምንድን ነው ማይባሉ መሰለ፣ ቅዱስ ሚካኤል መላእክታት እግዚአብሔር የሰጣቸው ጸጋ አላቸው። ገባርና ጸጋ አላቸው። የጸጋው ኃይል የጸጋው ጉልበት አንተን አንድ ነገር ሲያደርገህ ማለት ነው አንድ ነገር ሲያደርግህ የምታመሰግነው ሚካኤልን አይደለም፣ ገባ፣ ሚካኤልን የላከውን አምላክ ነው የምታመሰግነው። ድርጊቱ ግን የተፈጸመው በማን ነው? በሚካኤል ነው ገባ፣ አይደል? እግዚአብሔር ድርጊቱን የፈጸመው በማን ነው? በሚካኤል ነው። ለእግዚአብሔር በቃ በቅድስት ማርያም ለምሳሌ ታምረ ማርያም ብዙ ታምራት ነው የተጻፉት። ብዙ ታምራት የሚገርም፣ አረብ አገር ላይ ታምራት ተደርጓል በማርያም እስራኤል ሆኗል። ግሪክ ሆኗል። ኢትዮጵያ ሆኗል። ያ የሆነው ደግሞ ይጻፋል ምስክርነን ለምንድን ነው የሚጻፈው መሰለ የዘላለም ሕይወት ገድላ ድርሳናት የዘላለም ሕይወት እንዲሰጡ አይደለም ያገኘኸውን የዘላለም ሕይወት በክርስቶስ ኢየሱስ ያገኘኸውን የዘላለም ሕይወት ምን እንድትል ነው እንድታበረታና እንድጠነክር ነው ያንን ተአምራት ምታነብ የምታነበው ማለት ነው። እና ጀስት ታምራት ላይ ገድላት ላይ የሆነ ሚስቴክ መዞ ያመጡ ማለት ነው። ደና ደግሞ አለ፣ እውነት የተጻፈ ደግሞ አለ። እሱን ይቀበላሉ፣ እሱን ይቀበላሉ። እና ያ ነውና ወዳጃችን በርታልን። እግዚአብሔር ለኔ የገለጠውን እንግዲህ ያው ገልጦልሃል። መስመሩን ከያስ ደግሞ እንዳትለቀው፣ እንዳትለቀው። ግርግር አትፍጠር፣ ሁካታ አትብቀር። መማር ካለብህ ተማር። ጴንጦችን እያስገባ እዚህ ጋር አይምሮ ናው እንዲናውዝ አታርግ። ገባለ እንዲናውዝ እንዲአታርግ በቃ አንተ ራስህ ጽና። መጽናት አለበት። ይሄን ካደረክ አብረን ወንጌል እንሰራለን። እሺ የኦርቶዶክስን ወንጌል አደባባይ አብረን እንሰራለን። አደባባይ ያው እኔ ማህተብ ይዤ ነው የምዞረው። ማህተብ ማህተብ ይዤ ነው የምዞረው። ለምን መሰለህ? ማህተብ ይዤ ነው የምዞረው። አንዳንድ ኦርቶዶክሳውያን ቤተ ክርስቲያኑ ሌላ ማያቁም ገባ ለመናፍቆች ወይም ደግሞ ለሌላ ቤተ እምነት ራሳቸውን አሳልፈው ለመስጠት የተንደረደሩ አሉ። እነሱ ወደዛ እንዳይገቡ እንከለክላቸዋለን። የእግዚአብሔርን ቃል እየነገርን እንከለክላቸዋለን። ብዙ አውሮ አባቴ